ጊዜው ሳይመሽ አበባው ሳይጠወልግ ምርጫው ሳይጠፋ ያሏን ስጦታ ተቀብለሽ የራስሽን የፍቅርና የማን ቤት ገንቢ ባህር

ሰሞ ኢትዮ ቻናል ተከታታይ ቤተሰቦች ሆይ፣ ወደ ሀገራችን ልጆች እንዴት ናችሁልኝ? ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች በሙሉ ሁላችሁንም ሰላም ሰላም ብያለሁኝ ማለት ነው እንግዲህ ሰሙ በየጊዜው እጅግ አስተማሪ እና ጠቃሚ የሆኑ ትምህርቶችን ወደ እናንተ ሸር ታደርጋለች ማለት ነው። ዛሬም ደግሞ እጅግ ወሳኝና አስፈላጊ የሆነ ወደ እናንተ እየላችሁ መጥቻለሁ። ስለዚህ ውደ ቻናል ተከታታይ ቤተሰቦች እንደምትጠቀሙበት ተስፋ አደርጋለሁ። በተለይ ደግሞ ውድ እህቶቼ ማለት ነው። ዛሬ ላይ እናንተን የተመለከተ ነው እንግዲህ እጅግ ወሳኝና አስፈላጊ፣ በተለይ ደግሞ አሁን አሁን ባለንበት ጊዜ ላይ የሚመለከተን እጅግ ወሳኝ አስፈላጊ የሆነ ትምህርት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ ስል በአክብሮት እጠይቃችኋለውኝ። ኢንሻላህ ወደ ቪዲዮ ማለት ነው ማንን ላግባ ይላል ማለት ነው ርዕሴ፣ ማንን ላግባ። ውዷ እህቴ ወይ ወጣትነትሽ እንደ ንጋት ፀሐይ እንደ ጽጌረዳ አበባ ነው። አበባ በወቅቱ ሲያብብ ይማርካል፣ ማዕዛውም ይስባል፣ ንቦችም ያርፉበታል። ነገር ግን ይህ የትኩስነት ጊዜ ይወሰናለው። ፀሐያ ወደ ማታ ስትቀዘቅዝ አበባውም ሲጠወልግ፣ ያንቺ ምርጫና ተፈላጊነት አብሮ እየቀነሰ መሄዱ አይቀርም። ልብ በይ ወዷዬ፣ አንደኛ ፍጹምነትን አትፈልጊ። ኡስታዝ ካልሆነ ቁርአን በሙሉክ ካልሐፈዘ ቡሃሪ እና ሙስሊምን ካልቀራያሽ የምትጠብቂው ስም ምናልባትም የምትጠብቂው ሰው ምናልባት በአእምሮሽ ያሳልሽው እንጂ መሬት ላይ የሌለ ሊሆን ይችላል። ትዳር ማለት የተጠናቀቀና ፍጹም የሆነን ሰው ማግኘት ሳይሆን አብሮች ለመለወጥ እና ለመማር ሬድ ዝግጁ የሆነን ሰው ማግኘት ነው። ዛሬ ላይ ትልቅ ደረጃ የደረሱ ዑለማዎችን ቢሆኑ ትዳር ሲመሰርቱ ተማሪዎች ነበሩ። ሚስቶቻቸው በትዕግስት ስላገዟቸው ነው እዚህ ደረጃ የደረሱት ማለት ነው። ሁለተኛ መስፈርትሽ የድን መሰረቶች ላይ ይሁን። ነቢዩ ሰለላሁ ዓለይሂ ወሰለም ድኑንና ስነ ምግባርን የወደዳችሁለትን ሰው ከመጣላችሁ ዳሩት ነው ያሉት እንጂ ኦለማ ሆኖ ኡስታዝ ሆኖ ከመጣ ዳሩት አላሉም። ሀቢብቲ ልብ በይ። ዋናው መለኪያሽ ሊሆን የሚገባው አንደኛ መናሀጀት ተስተካከለ ነው ወይ? ቢዳን የሚጠላ ሱናን የሚከተል ሁለተኛው ስነ ምግባሩ አህላቁ ያማረ ነው ወይ? አላህን የሚፈራ ሰውን የሚያከብር ነው ወይ? ሶስተኛ ለዕልም ጉጉት አለው ወይ? ምንም እንኳን አሁን ላይ ብዙ ባያውቅም ለመማር አንችን ለማስተማር ፍላጎት ካለው ይህ ትልቅ ካፒታል ነው። ስለዚህ ጊዜ አይጠብቅም እህቴ፣ ዕድሜ ቁጥር ብቻ ሳይሆን አቅምም ነው። ይህ ይጎድለዋል፣ ያ ይጎድለዋል እያሽ የምትፈልጊያቸው ወንድሞች ነገ ሌላ ህይወት መስርተው ሲለወጡ ታያለሽ። አንቺ ግን ምርጥ እመርጣለሁ ብለሽ ከምርጫ ውጭ እንዳትሆኝና እሰጋለሁ። እድሜ እየገፋ ሲሄድ ወንዶች ወደ አንቺ የሚመጡበት መስፈርትና አማራጭ ይቀንሳል። የኋለኛው መጸጸት ደግሞ ዋጋ የለውም። አራተኛ፣ አብሮ ማደግን ተለማመጪ። አንድን ወንድ ኡስታዝ ወይም አሊ ማድርገሽ የምታቀርጩ አንቺ ነሽ ባለሽ ግን ዛሬ ላይ ታራ ተማሪ ሊሆን ይችላል። ነገር ግን አላህን የሚፈራና ጥሩ አህላቅ ካለው ከጎኑ ሆነሽ አበረታታሽ፣ ቤትሽን የእልም ማዕከል አድርገሽ የነገውን ትልቅ ሰው እንደሆን ማድረግ በእጅሽ ነው። ዝግጁ የሆነ ሰው ከመጠበቅ አብሮሽ የሚገነባን ሰው ምረጭ ማለት ነው። ሀቢበቲ፣ ሌላው ውድ እህቴ በትንሽ ምክንያቶች ትልቁን የትዳር ኒዕማ አትክፊ። ድኑ አስተማማኝ ባህሪው የተረጋጋ ለቤተሰቡ ኃላፊነት የሚሰማው ወንድ ከመጣ እሺ በይው። ኢልምን ሀብቱንና ሌላውን ነገር በትዳር ውስጥና በፍቅርና በመተጋገዝ ታመጡታላችሁ። አዚዘቴ ልብ በይ። መልካም። ስለዚህ ጊዜው ሳይመሽ አበባው ሳይጠወልግ ምርጫ ሳይጠፋ የአላህን ስጦታ ተቀብለሽ የራስሽን ፍቅር እና የኢማን ቤት ገንቢ። አላህ ለአይን የሚሞላ ለልብ የሚስማማ ለድን የሚጠቅም የትዳር አጋሩን ይስጣችሁ። እና ውዶችዬ እርግጠኛ ነኝ ይህ ትምህርት እንደምትወዱት አልጠራጠርም። በአብዛኞቻችን ላይ የሚታይ በአብዛኞቻችን በውስጣችን የሚታሰብ ነገር ነው እና ውድዬ፣ ግዴታ ቁርአን ካልሀፈዘ ብለሽ ሙጭጭ የምትይ ከሆነ ምናልባት እንደዚ አይነት ሰው ከሆነ የምትፈልጊው ያን ሰው ስትፈልጊ፣ አንቺ ጊዜሽ የነበረበት ሰዓት እያለፈ ይሄዳል። እውቀት ለመማር ዝግጁ ከሆነ ለማወቅ ዝግጁ ከሆነ እስከ ዛሬ ያላወቃቸውን አሁን ላይ ወደፊት ለማወቅ የሚያስብ ከሆነ አላህን የሚፈራ ከሆነ አህላቁ ያማረ ከሆነ እህቴ ምንም ወደኋላ የሚያስብልሽ ነገር የለም። እና ውዴቶችዬ እናንተም መልካሞቹ ነው። መልካሞች ለመልካሞች፣ ጥሩዎች ለጥሩዎች የተገቡ ስለሆኑ ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። እንደምትወዱትም አልጠራጠርም። ስለዚህ ቪዲዮውን ከተመቻችሁ ሸር ላይክ በማድረግ እንደዚሁም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ሁልጊዜ የሚለቃችሁ ቪዲዮዎች እንዲደርሳችሁ ሄደውን ምልክቷን ተጫኑ። እንደዚሁም ደግሞ የቻናል ተከታታይ ቤተሰቦቼ ከልብ ከልብ አመሰግናለሁ። ለምትሰጡኝ አስተያየት ሐሳብ እንዲሁም ደግሞ ለምታበረታቱኝ ሽኩረን ዛክላ ሀይረን እያልኩኝ በዛሬው የነበረን ቆይታ ይህንን ይመስላል። በቀጣይ እስከምንገና ድረስ ሁላችሁም በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና ህዝነት ጥበቃ ራህመት አላችሁ እያልኩኝ እንዲሁም ደግሞ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ አሰላሙ አሌይኩም ወራህመቱላህ።